በሰሜን ምዕራብ አፍሪካ ጫፍ የአትላንቲክ ውቅያኖስን ተንተርሳ ትገኛለች። በሰሜን አፍሪካ በሚገኙ የማግሪብ አረቦችና በስተደቡብ በሚገኙ የጥቁር አፍሪካ ሕዝቦች መካከል የምትገኝ ሀገር በመሆኗ የአረቦችና የጥቁር ሕዝቦች መሸጋገሪያ ምድር በመባልም ትጠራለች ይቺ ዘጠና ከመቶ የሚሆነው መሬቷ የሳራ በረሃ አካል የሆነው አረብ አፍሪካዊት አገር ሞሪታኒያ ትሰኛለች። ይፋዊ መጠሪያዋ ኢስላሚክ ሪፐብሊክ ኦፍ ሞሪታኒያ ሲሆን እንደ አውሮፓውያን አቆጣጠር እስከ 1960 ድረስ በፈረንሳይ ቅኝ አገዛዝ ስር ቆይታለች። ሰላም፣ የተወደዳችሁ ቤተሰቦቻችን፣ ዛሬ ወደዚች የምዕራብ አፍሪካዊት ሀገር ጎራ ብለን አንድን አስደናቂ ባህል የምናይ ይሆናል። ከ4.3 ሚሊዮን በላይ ህዝብ የሚኖርባት ይቺ ሀገር ሙሉ በሙሉ በሚባል መልኩ ህዝቧ የእስልምና እምነት ተከታይ ነው። ይሁን እንጂ በሀገሪቱ ማንኛውም ሰው የፈለገውን እምነት የመከተልና የማምለክ ነጻነት አለው። የሀገሪቱ ዋና ከተማ ኖዋክቾት በአትላንቲክ ውቅያኖስ ዳርቻ ላይ የምትገኝ ሲሆን፣ የፖለቲካና የኢኮኖሚ ማዕከል በመሆንም ታገለግላለች። ሀገሪቱ ከ750 ኪሎ ሜትር በላይ በአትላንቲክ ውቅያኖስ የባህር ዳርቻ ባለቤትም ነች። ዋነኛ ወደቧም ኑዋድቡ ይባላል። የሀገሪቱን ማዕድን ወደ ውጭ ሀገራት ለመላክ በዋነኛነት አገልግሎት ይሰጣል። በሞሪታንያ አብዛኛው ህዝብ እስከ 1970ዎቹ ድረስ ኑሮውን በገጠር በረሃማ አካባቢዎች ላይ የመሰረተ በመሆኑ ዘላን ማህበረሰብ ይበዛ ነበር። በ1980ዎቹ በተፈጠረው ድርቅ ምክንያት አብዛኛው ህዝብ ድርቁን በመሸሽ ወደ ከተሞች በመሰደዱ ሳቢያ በአሁኑ ወቅት አብዛኛው የሀገሬው ህዝብ የከተማ ነዋሪ ለመሆን በግቷል። ሀገሪቱ ሰፊ ግዛቷ በበረሃ ላይ የተመሰረተ በመሆኑ እንዲሁም ብልሹ አሰራርና ተደጋጋሚ መፈንቅለ መንግሥት የሚካሄድባት ስለሆነ ባልተረጋጋ ፖለቲካዊ ምክንያት አብዛኛው ህዝብ እንደ ሌሎች አፍሪካ ሀገራት ሁሉ በአስከፊ ድህነት ውስጥ ሆኖ ኑሮውን ይገፋል። ሞሪታንያ አብዛኛው ግዛቷ በምዕራባዊ የሰሐራ በረሃ ውስጥ በመገኘቱ ሰፋፊ የአሸዋ ክምርና ድንጋያማ አካባቢዎች ይበዙበታል። በሰሜናዊ የሀገሪቱ ክፍል ከባድ የበረሃ አየር ንብረት በመኖሩ ለኑሮ እጅግ አስቸጋሪ ነው። በአንጻሩ ደቡባዊው የሀገሪቱ ክፍል ከፊል በረሃማ የአየር ንብረት ይስተዋልበታል። በሀገሪቱ በየዓመቱ አነስተኛ የዝናብ መጠን የሚመዘገብ ሲሆን ዝናብ የሚዘንበውም በደቡባዊ የሀገሪቱ ክፍል ነው። የሞሪታንያ ኢኮኖሚ በዋናነት የተመሰረተው በማዕድን ቁፋሮ ላይ ነው። በተለይ የብረት ማዕድን ቁፋሮ የሀገሪቱ የኢኮኖሚ ሞተር ሲሆን የመዳብ የጅብሰምና የነዳጅ ሀብቶችም አላት። አሳ ማስገርና ከብት እርባታም ለሀገሬው ነዋሪ ዋነኛ መተዳደሪያ ናቸው። በዚች በረሃማ ምድር የብረት ማዕድን ቁፋሮ ዋነኛ የኢኮኖሚ ምንጭ ሲሆን የብረት ማዕድኑም በሰሜናዊ የሀገሪቱ ክፍል ከምትገኘው ዞረት ከተማ በቅርብ ርቀት ላይ ይገኛል። በርካታ የአገሬው ወጣቶችም በዚህ በረሃማ ስፍራ በማዕድን ቁፋሮ የሥራ መስክ ተሰማርተው ኑሯቸውን ይመራሉ። የብረት ማዕድኑን ወደ ወደብ ከተማዋ ኖዋዲቦ ለማድረስ 704 ኪሎ ሜትር እርዝመት ያለው የባቡር መስመር ተዘርግቷል። የባቡር መስመሩ ግንባታ በ1960 ተጀምሮ በ3 ዓመት ጊዜ ውስጥ ግንባታው ተጠናቆ ከ1963 ዓ ም ጀምሮ አገልግሎት እየሰጠ ይገኛል። ይህ የባቡር መስመር የሞሪታንያ መለያ በመሆንም ያገለግላል። የባቡር መስመሩ ማዕድናትን ብቻ ለማጓጓዝ የሚያገለግል ሲሆን በረሃውን እያቆራረጠ የሀገሪቱን ኢኮኖሚ ደግፎ ዛሬ ድረስ ዘልቋል። ማዕድን ለማጓጓዝ የሚያገለግለው ባቡር 25 ኪሎ ሜትር ርዝመት ያለው ሲሆን በዓለም ላይ ከሚገኙ ረጃጅም ባቡሮች መካከል አንዱ ያደርገዋል። የብረት ማዕድን የሚያጓጉዙ ከ200 በላይ መኪናዎችን በአንድ ጊዜ የመያዝ አቅም አለው። 4.3 ሚሊዮን ከሚሆነው የሀገሪቱ ሕዝብ አብዛኛው የአረብና በርበር ዝርያ ያላቸው የሙር ጎሳዎች ሲሆኑ፣ ቀላል የማይባል ቁጥር ያላቸው ጥቁሮችም በሀገሪቱ ይገኛሉ። አረበኛ የሀገሪቱ ብሔራዊ ቋንቋ ሲሆን ፈረንሳይኛም በአብዛኛው ሕዝብ ዘንድ የመግባቢያ ቋንቋም በመሆን ያገለግላል። በሞሪታንያ ህዝብ ዘንድ እንግዳ መቀበልና በአክብሮት ማስተናገድ እጅግ የተከበረ ተግባር ነው። እግር ጥሎት ወደ ሞሪታኒያ ያመራ የውጭ አገር ዜጋም ሆነ ከአንድ ከተማ ወደ ሌላ ከተማ የተንቀሳቀሰ የሀገሬው ዜጋ በደረሰበት አካባቢ የደመቀ መስተንግዶ ይደረግለታል። እንግዳ መቀበልን እንደ ሞሪታንያ የሚያስብል እንክብካቤን ቤት ባፈራው ነገር ሁሉ ማስተናገድን ይችሉበታል። ምንም እንኳን በረሃና ድህነት የሚፈትናቸው ህዝቦች ቢሆኑም ፊት ሳይነሱ በፈገግታ መሸኘትን ተክነውበታል። በሞሪታንያ እንግዳን ለማስተናገድም ሆነ በቡድን ሰብሰብ ብሎ በአደባባይ ለመጨዋወት ሻይ ይቀርቧል በሀገሪቱ የሚዘጋጀው ባህላዊ ሻይ የበረሃውን ሙቀት ለመቋቋምና ከድካምና ድብርት ለመላቀቅ ይረዳል ተብሎ ይታመናል። በቀን ሻይን ደጋግሞ መጠጣት የተለመደ ሲሆን፣ እንግዳ ከሆኑ ወይም ሻይን በካፌ ከተጋበዙ ሶስት ስኒ ሻይን መጠጣት ይጠበቅብዎታል። ይህን ግብዣ ለመቀበል እንደ ነውርና ሰውን እንደ መናቅ ተደርጎም ይቆጠራል። በሀገራችን አወል ቶናና በረካ ብለን ሶስት ጊዜ ቡናን ደጋግመን እንደምንጠጣው ሁሉ በሞሪታንያም ሶስት ብርጭቆ ሻይ መጠጣት የራሱ ትርጉም አለው። የመጀመሪያው የሕይወትን መራራነት ለመግለጽ ሲሆን፣ ሁለተኛው ደግሞ እንደ ፍቅር ጠንካራ ግንኙነት እንዲኖር በማሰብ የሚደረግና ሦስተኛው እንደ ሞት ጣፋጭነትንና የዋህነትን ለማመልከት ነው ብለው ያምናሉ። ታዲያ በዚች አገር ከሌሎች ዓለማትም ሆነ ሀገራት ዘንድ ያልተለመደ እንግዳ ባህል አለ። ይህን ነገር ቀድመው ሲሰሙ ይህማ እንዴት ተብሎ ሊፈጸም ቀርቶ ሊታሰብ ይችላል ማለቱ አይቀርም። ይህ አስገራሚ ተግባር ምንድን ነው ካሉ፣ በአገሪቱ ከትዳራቸው ለሚፋቱ ሴቶች ድል ያለ ድግስ መደገስ የተለመደ መሆኑ ነው። ሰው በትዳር ሲጣመር ወዳጅ ዘመድ ሰብስቦ ድግስ ደግሶ ልጄ ለወግ ማዕረግ በቃች ብሎ መደገስ በየትም ሀገር ሆነ ማኅበረሰብ የተለመደ ሆኖ ሳለ ከትዳር መለያየት ምን ፈንጠዝያ አስገኝቶ ይሆን ድግስ የሚደገሰው ብለን ብንደነግጥ አይፈረድብንም። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ ድግስ መደገሱ ብቻ ሳይሆን ከትዳራቸው የተለያዩ ሴቶች ከልጃገረዶችና አግብተው ከማያውቁ ሴቶች በበለጠ ለትዳር መፈለጋቸው ነው። በሀገራችንም ሆነ በሌሎች አገራት ከትዳሯ የተለያየች ሴትን ለማግባት ብዙ መስፈርቶችን ማስቀመጥ እንዲሁም ከወዳጅም ሆነ ከዘመድ አዝማድ የሽማግሌ ልጅ ከቤት ወታ የማታውቅ ልጅ ልጃቸው እንዲያገባ ግፊት ማድረጋቸው የተለመደ ነው። በሀገረ ሞሪታንያ ግን ሴት ልጅ አግብታ ከፈታች በብዙ ወንዶች ለትዳር ትፈለጋለች። የሀገሪቱ ወንዶች ከትዳሯ የተለያየች ሴት ከመጀመሪያ ትዳሯ ብዙ የትዳር ተሞክሮዎችን አግኝታለች፣ ለቀጣይ ትዳር ራሷን በደንብ ስላዘጋጀች ባሏንና ቤቷን በተሻለ እንክብካቤ ትይዛለች ይዛለች ብለው ያምናሉ። ከትዳሯ የተለያየች ሴት የሞቀ ድግስ የሚደገስላት ከትዳሯ በመለያየቷ ራሷን እንዳታስጨንቅና ለቀጣይ የተሻለ ሕይወት እንዲገጥማት በማሰብ ነው። በብዙ የሀገሬው ማኅበረሰብ የሚዘወተረው ይህ ተግባር ትዳር እንዲፈርስ አያበረታታም ወይ የሚል ጥያቄ ያስነሳል። የሀገሬው ሴቶች ግን ከትዳር መለያየትን የሚያበረታታበት ምንም አይነት አመንኪዮ የለም ነው መልሳቸው። ትዳር መስርቶ መኖር አንድ የሕይወት ዑደት አካል ነው። ከትዳር መለያየትም ሌላው የሕይወት ዑደት ነው። ትዳር ቢፈርስ ሌላ ትዳር ይመጣል። ከትዳራችን ከተለያየም በኋላ ለትዳር የሚፈልጉን ወንዶች በጣም ብዙ ናቸው። ከመጀመሪያው ትዳራችን በተሻለ በሁለተኛው ወይም በሶስተኛው ትዳራችን የምናገኘው ባል ይበልጥ ይንከባከበናል የሚል አቋም አላቸው። ከትዳር መለያየትን እንደ አዲስ የሕይወት ጅማሮ አድርገው የሚመለከቱም አሉ። በሀገሪቱ የተለመደው የፍች ድግስ አነስተኛ ገቢ ላላቸውና ብዙ ልጆችን ወልደው ከትዳራቸው ለሚለያዩ ሴቶች እንደ ገቢ ምንጭ ማገኛ ዘዴም ያገለግላል። በድግሱ ላይ የሚታደም ዘመድ አዝማድ ለልጆቿና ለራሷ የሚሆን የገንዘብ ድጋፍ ያደርጋሉ። ሌላው በዋና ከተማዋ በሚገኝ የገበያ አዳራሽ ከትዳራቸው የተለያዩ ሴቶች ብቻ የሱቅ ባለቤት የሆኑበት የገበያ አዳራሽ መኖሩ ሀገሪቱን ይበልጥ መነጋገሪያ አድርጓታል። ገበያ አዳራሹ አግብተው የፈቱ ሴቶች ብቻ የሚነግዱበት ሁለገብ የገበያ ቦታ ነው። ሸቀጣሸቀጥ፣ ጌጣጌጦች፣ የቤትና የቢሮ መገልገያ ዕቃዎችን ጨምሮ ለሽያጭ የሚቀርቡ ዕቃዎች ብዙ ናቸው። በገበያ አዳራሹ ሴቶቹ እርስ በርሳቸው በመደጋገፍና በመረዳዳት የተሻለ ቦታ ላይ ለመድረስ ጥረት ያደርጋሉ። ከዚህ በተጨማሪም በሕይወታቸው ያጋጠሟቸውን ችግሮችና ያለፉትን ውጣውረድ በመወያየት ለቀጣይ ሕይወታቸው ትምህርት ይወስዱበታል። ከትዳራቸው የሚለያዩ ወንዶችስ እጣፈንታቸው ምንድን ነው ብለን መጠየቃችን አይቀርም። በሞሪታንያ አግብቶ ከትዳሩ የሚለያይ ወንድ ከሌላው የተለየ ትኩረት የሚያገኝበት መንገድ የለም። በተደጋጋሚ ፍች የሚፈጽም ከሆነ ጥሩ ሥነ ምግባር የሌለው ሴቶችን የሚበድል ተደርጎ ይወሰዳል። የትዳር አጋር ለማግኘትም ይቸገራል። ከዚህ አለፍ ሲልም ከንብረቱ ላይ ለካሳና ለመሳሰሉት ወጪዎች መክፈል ስለሚጠበቅበት የሴቶችን ያህል ትኩረት መሳብ አይችልም። የተወደዳችሁ ቤተሰቦቻችን ዛሬ ወደ ምዕራባዊቱ ሀገር ሞሪታንያ ተጉዘን ያስቃኘናችሁ አስገራሚ ባህል ይህን ይመስል ነበረ። ሳምንት በተመሳሳይ ዕለትና ሰዓት ወደ ሌላ አንድ የዓለም ሀገር አብራችሁን የምትጓዙ ይሆናል። እስከዚያው ቸርን ሰንብት።